አድማጫችን ቴክስት ያደረገችልን ምንድነው፣ መላ በሉኝ ትላለች። ነብሰ ጡር ነኝ፣ ያረገዝኩት ካጎቴ ልጅ ነው። ሰባት ወር አልፎታል። ለማን እንደማማክር ግራ ገብቶኛል። ቤተሰብ ካወቀ ከባድ ችግር ይፈጠራል። እህቴ ካወቀች እጣላ እሺ ጣላ። ተጨንቆኛል። አስራ ስምንት ዓመቴ ነው። እሺ ራሴ ላጠፋ እያሰብኩ ነው ብላለች። ብዙ ነገር ይጠብቀኛል፣ አንድ ነገር በሉኝ የሚል ቴክስት ነው ያደረገችው። ይሄ አንቺ ቴክስት ነው አይደል? እሺ ታሪኩ ይሄ ነው። ጠቅለል ሲል የገጠመሽ ጉዳይ የተፈጠረው በለቅሶ አጋጣሚ ነው። በምን በምን በለቅሶ አጋጣሚ እሺ ማለት ያው ልጅ ከዛ በፊት አዲስ አበባ ነው ያለው ልጅ ለለበት ነገር ገብቶ ነበር። በፊት እኔ ገጠር ባለውበት ጊዜ በጣም እንትን ይደይ ነበር ማለት ይከታተለኝ ምናምን ነበር። ከዛ ቤተሰቡም ምናምን አያውቅም ግን እኔ ዝም ብዬ በራሴ መንገድ ተማሪ ነበርኩኝ በዛ ታይም ላይ በቃ ያው ከሱ ለመሸት ስለምፈልግ ያው ከእሱ ጋር ተጋድ ቤተሰቡም ሌላ ነገር ውስጥ እንዳይገባ ስለምፈልግ የምትራቋርጤ ምናምን ወደ አዲስ አበባ መጣው። ከዛ አጋጣሚ ዘንድሮ ላይ እኔ ፋዘር አርፎ ምናምን ለብሶ ነበረ። በዛ አጋጣሚ ኔ ራሴ ስዜ ምናምን አጎቴ ለማሳረፍ በዛ አጋጣሚ ያንን አንቺ በዛ አጋጣሚ ነው ይሄ ነገር የተፈጠረው። ከዛ እሺ፣ ይሄ ነገር ተፈጠረ። ያው ስትነቂ እንደዚህ አይነት ነገር ሆኗል። ምንም አላረግሽም ማለት፣ ልጁን አላናገርሹም ወይ ለቤተሰብ እዛ አካባቢ ላለ ሰው ለማሳወቅ አልሞከርሽም? ለማንም አልነገርኩም ማለት በዛም ታይም ላይ እኔ ከእንቅልፌ ስነቃ ልጁ የለም ማንም የለም። ከዛ ልጁ ራሱ ጥፋተኛ እንደሆነ ምናምን ጽፎ አስቀምጦ ራሱ ላይ ምናምን ሳገኝ ማለት ጥፋተኛ ነኝ፣ ከዚህ በኋላ አይነቱ ማየት አይገባኝ ምናምን ይሄን ደብዳቤ ስቶ አይገኝ የተነገግኝ እና ማለት እሱ ምንም እንዳልተፈጠረ አድርጎ ነው ያሰበኝ። ያንን ደብዳቤ ጽፎ ለማን ሰጠ አስቀምጠኝ? ይሄ ሁሉ ከተፈጠረ ደብዳቤ ይሄን ወረቀት ጽፎ ከሄደ በኋላ ነው አንቺ የነቃሽው። ከዛ በኋላ ነው ይሄንን አስቦበት አውቆ ያደረገው ነገር ነው ነው የምትዩ? እሺ ያንን እናድርገው። ጠፋ ልጁ ከዛ አካባቢ ራሱን አጠፋ። ራሱን ያጠፋበትን ምክንያት ሌሎች ሰዎች እንዲያውቁት አድርጓል የጻፈው ነገር አለ ወይስ አንቺ የምታውቂው ሚስጥር ብቻ ነበረ በወቅቱ ይሆናል ብዬ የገመተው ቤተሰብ ግን ራሱን ሲያጠፋ በምን ምክንያት እንደው ምን ገጥሞት ምን ሆነ ለሚለው መልስ አግኝቶ ነበር ቤተሰብ በወቅቱ የጻፈው ያስቀረው ነገር ነበረ አይ ቤተሰብ የገመተው ውጤት ተበላሽቶበት ነበረ ይሄ ነገር ተፈጠረ በህይወትሽ በጣም አሳዛኝ በጣም ከባድ ነገር ነው እሺ፣ ከዛስ? አሁን ቆይ፣ እዚህ አዲስ አበባ ነው ያለሽው አይደል? ምን እያረግሽ ነው አሁን? በስራ ለምን ያለሽው ልጅሽ አሁን የሰባት ወር ነፍሰ ጡር ነሽ ክትትል እያረግሽ ነው እስካሁን አልጀመርኩም ድምፅሽ ትንሽ ራቅ ብሏል ማን ያወቀው ቤተሰብ እሱ ያወቅ አንቺ ያወቅሽው እሺ አስራ አምስት። እንዴት ባለ አጋጣሚ ማለት ሆድሽ ሲገፋ ነው ሄድሽው? ከዛ በፊት እንደዚያ ምልክቶች አልነበሩም? ምንም ምልክት የለም። የሰባት ወር መሆኑን ነገሩሽ? እሺ፣ እንደው ሰውነትሽ ላይ አካላዊ ለውጥ ምን አላስተዋልሽም ነበር? ሰባት ወር ሙሉ ሲሆን የሆነ አላስተዋልኩትም። ያው እነ ምንም ምንም ይህን ጉዳይ ካወቅሽ አስራ አምስት ቀን ሆኖሻል። በአንቺ ዙሪያ ያሉ ሰዎች ምን እንደተፈጠረ አውቀዋል ማለት፣ ቢያንስ ማርገዝሽን አውቀዋል። አሁን እህትሽም አላወቀችም። ለእህትሽ አሁን ብትነግሪያት፣ ቀስ ብለሽ እውነቱን የተፈጠረውን ነገር ብትነግሪያት፣ ምንድን ነው የምትፈሪው? ምንድን ነው ያስፈራሽ? እሷን ምን እሷን ላጣት እችላለሁ ብዬ ትሰራለሁ። እንዴት ላጣት ትችላለሁ? ማለት ማለት ልትጣሉ ትችላላችሁ ነው ወይስ ነ በቃ፣ አራት ሰዓት ምናምን የምታጠፋ ነው? ለምን? ምክንያቱም እኔ ከገጠር ስመጣ ምናምን ያንን ያንን ስላለ ቃሚ ላይ እንደዚህ ነገር አይደለም ለእኔ ደግሞ ይሆናለ አ ትልቅ እንደገና ደግሞ የአንቺም ደግሞ አሁን ሰባት ወር ነሽ። ይህንን ሚስጥር አድርጎ መቆየትም ሌላ አደጋ ነው ይዞ የሚመጣው። አይደል? አዎ። ትንሽ ጊዜ ነው የሚቀረው አሁን ጽንሱም ገፍቷል። ሁለት ወር ነው የሚቀርሽ። ጽንሱ ገፍቶ ሲመጣ የመወለጃ ጊዜሽ ሲደርስ መውለድሽ አይቀርም። እንደገና ደግሞ ክትትል ማድረግ አለብሽ። አንዴ አሁን ጽንሱ ተፈጥሯል። በሕይወትሽ ሌላ ሰው አለ? ምናልባት በፍቅር እንደዚህ እንደዚህ አይነት ግንኙነቶች አለሽ? ከሌላ ሰው ጋር ፍቅረኛ አለሽ? ፍቅረኛሽ ይሄ የተፈጠረውን ነገር በሕይወትሽ ያውቃል? አያውቅም። ምንም ነገር አልነገርሽውም። ካወቅሽ አሁን አስራ አምስት ቀንሽ ነው። ምንድን ነው የሚታይሽ አንቺ? እስኪ መጀመሪያ ዝም ብሎ ውል የሚሉሽ ሀሳቦች ለምሳሌ ቤተሰብ ክፍለ ሀገር ነው ያለው፣ እንደው ይሄንን ነገር ብትነግሪ ሊረዳሽ የሚችል ሰው ያለ ይመስልሻል ቤተሰብ አካባቢ ከእህትሽ ውጪ ያው፣ ግን አሁን እንዳልሽው ፍቅረኛ ካለሽ ይሄ ጽንስ ምናልባት የተፈጠረው በትክክል ከዚህ ይሄ ነገር ከተፈጠረበት መሆኑን እርግጠኛ ሆነሻል የላችሁም ስለዚህ ከሌላ ሰው ጋር ምንም አይነት ግንኙነት ስለሌለሽ ያው በእርግጠኝነት ያኖ ሊሆን የሚችለው የአጋጣሚ ነው የሚሆነው። ያው ያለሽበትን ነገር እውነቱን ለመናገር በጣም ከባድ ሁኔታ ውስጥ ነሽ። ነገር ግን ያለሽበት ደግሞ የጤንነት የጽንሱም ሁኔታ ለራስሽ በጣም ከፍተኛ ጥንቃቄ ማድረግ የሚጠበቅበት ወቅት ነው። በስነ ልቦናም ደረጃ፣ በጤንነትም ደረጃ ራስሽን መጠበቅ ያለብሽ ጊዜ ነው። ቀላል ጊዜ ላይ አይደለሽም። በቀላሉ እንዲህ ብሎ ሀሳብ መስጠትም በጣም ይከብዳል። አሁን ካለሽበት ሁኔታ አንጻር ይሄንን ነገር እኔ እኔ እንደ ሀሳብ ማለት ነው ተስፍሻ ሀሳብ ካለ ማንሳት ትችላለ። ግን እኔ እንደ ሀሳብ የሚታየኝ ምንድን ነው እንደዚህ አይነት ነገሮች ሲከሰቱ ሲፈጠሩ፣ ምናልባት በቀላሉ እንዲህ አድርጊ እንዲህ ይሁን ብሎ ለመነጋገር አንቺ ያለሽበትን ሁኔታ በደንብ ማጥናት ያስፈልጋል የቤተሰቦችሽን ሁኔታ በደንብ ማጥናት ያስፈልጋል። ደግሞ ይህንን ማድረግ የሚችሉ ባለሙያዎች አሉ፣ ሊያግዙሽ የሚችሉ ማለት ነው። እንደዚህ አይነት ከባድ ሁኔታዎች እንዴት ነው ለቤተሰብ ሼር የሚደረጉት? ምን እንዴት ባለ ሁኔታ እንዴት ባለ መልኩ ይህንን ሊያግዙሽ ይችላሉ ባለሙያዎቹ፣ እና እኔ እንደዛ ቢሆን ጥሩ ነው ብዬ ነው የማስበው። በምንም አይነት መንገድ ራስሽን ለመጉዳት ራስሽ ላይ መጥፎ ነገር ለማድረግ ለሰከንድም ማሰብ የለብሽም። እሺ እንደዛ አይነት ሀሳብ በፍጹም በፍጹም አንቺ ጋር ሊኖር አይገባም። ቤተሰብ ማወቅ ካለበት እንዴት ነው ይሄን ማወቅ ያለበት? በጥንቃቄ መደረግ ያለበት ነገር ስለሆነ ማለት ነው ባለሙያዎች ሊያግዙሽ ይገባል። እኛ ባለሙያዎች አሉ። ከዛ በተጨማሪ ደግሞ ጥሪ ማድረግ እንፈልጋለን በተለይ በስነ ልቦና ረገድ በእንደዚህ አይነት አጋጣሚዎች እንዴት ነው ከቤተሰብ ጋር ኮሚኒኬት መደራረግ የሚያስፈልገው? ሌሎች ባለሙያዎችም ልታገዙን ከፈቀዳችሁ ፈቃደኛ ከሆናችሁ ስልካችን አለ፣ ስልካችንን ማስተዋወቅ እንችላለን። ሌላ ሀሳብ አለ። አይ ያው ይህንም ነው ለኔ የሚታየኝ። አሁን የአንቺ ጉዳይ በጣም በጣም አሳሳቢ ነው ያለሽበት ደረጃ። ጭንቀትሽን በጣም ይገባናል። አሁን በዚህ ሰዓት እንደዚህ አርጊ እንደዚህ አርጊ ብለን ሬዲዮ ላይ ብንነግርሽ ያን ያክል ጥቅም ይኖረዋል፣ ግን ያን ያክል አይሆንም። አንቺን በአካል ማውራቱ ነው በጣም የተሻለ የሚሆነው። በአካል ባለሙያ አገናኝተንሽ ከባለሙያዎች ጋር ተነጋግረሽ ምን መደረግ እንዳለበት ነው መወሰን ያለበት ያለበትና አንቺ ግን ራስሽን አሁን አረጋጊ። የሆነው ነገር አንዴ ተፈጥሯል። ቀለል ለማድረግ አይደለም አሳሳቢ ጉዳይ ነው። በሆድሽ ያስሹ ደግሞ ሌላ ነፍስ አለ፣ ወደዚህ ምድር ሊመጣ በጣም ወራት የወራት ጊዜ የቀረው ነፍስ ነው። ሲወለድም ደግሞ ጤነኛ ሆኖ መወለድ አለበትና ለዛ ክትትል የሚያስፈልጉ ነገሮች በባለሙያዎች የሚደረጉ ነገሮች ያስፈልጋሉና ራስሽን አረጋጊ። ለራስሽን ይሄ ራሴ ሬ እንደዚህ ያደርጋሉ ያልሻቸውን ነገሮች አቁሚና ለእኛም ጊዜ ስጭን፣ ባለሙያ እናገናኝሽ፣ በቅርበት ሆነ እንነጋገርበት እንደዛ ቢሆን መልካም ነው። እና ተጨማሪ ጥሪ ማቅረብ የምንፈልገው ባለሙያዎች ይህንን ፕሮግራም እየሰማችሁ ካላችሁ፣ ምናልባት በእንደዚህ አይነት ሕይወት ውስጥ ያለፋችሁ እንደው ጠርቀም ያለ ልምድ ካላችሁ፣ ይህንን ፈተና እንዴት ማለፍ ትችላለች ለሚለው የተሻለ ሀሳብ ማዋጣት የምትችሉ ካላችሁ እድል እንሰጣለን። ከአንቺ ጋር በአካል እንገናኛለን። ነገር ግን ባለሙያዎች ጥሪ እናቀርባለን። አሁንም በተጨማሪ ከእኛ ጋር በፍቅር በትዳር ጉዳዮች ዙሪያ የሚያማክረን እንደዚሁ ባለ ጉዳዮችን የሚያማክርልን መልህቅ የጋብቻ የፍቅር ህይወት አማካሪ አለ። በማህበራዊ በቤተሰብ ጉዳይም እንደዚሁ የማማከር አገልግሎቶችን ይሰጣል። መልህቅ የማማከር አገልግሎት መገናኛ አካባቢ ነው የሚገኘው። እነሱ ባለሙያዎች አሉ። ከዛ በተጨማሪ ሌሎችን ባለሙያዎች በእንደዚህ አይነት ህይወት ውስጥ ያለፉ ተሞክሮችን በመፍታት ልምድ ያላቸው ሊያገኙን ይችላሉ ስልካችንን እናስተዋውቅና የፈቀዳችሁ ቴክስት አድርጉልን ምናልባት ብትደውሉ ስልክ ባይነሳ ቴክስት ብታደርጉ መልሰን እንደውልላችኋለን 0937608660 ላይ ቴክስት አድርጉ በተቻላችሁ ደውሉልን ከዛ በተጨማሪ አሁን ያለሽበት ሁኔታ ምን አይነት ስራ ነው እየሰራሽ ያለሽው ሰው ቤት ነበር የምትሰሪ በፊት። አሁን ግን ወደ ለመግባት ስፌት ወደ ልብስ ስፌት ስራ ለመግባት እየተማርሽ ነው። እሺ። እህትሽስ እንደዚሁም እንዳንቺ አይነት ስራ ነው የምትሰራው። ምናልባት ልጅ ቢመጣ በቀጣይ ህይወት ምዕራፍሽ እንደው ለመኖር አብረው ለመሆን የሚያስችል ሁኔታ ነው ያለሽበት። ሁኔታ ሰዎች እንዲያግዙሽ ጥሪ ብናደርግ ትፈቅጃለሽ? አይ መጀመሪያ ያው በስነ ልቦና ረገድ የስነ ልቦናውን ችግር ወይም ደግሞ መፍትሄዎቹን ለማበጀት ከባለሙያ ጋር መነጋገር ያስፈልጋል። ያ ከዛ በኋላ ደግሞ ያለውን ሁኔታ ተቀብለሽ ቀጣይ ህይወትሽን የምትመሪበት ደግሞ የተመቻቸ ነገር ያስፈልጋል አይደል? ያ እንዲሆን ከፈቀድሽ፣ በቀጣይ በምናደርጋቸው ነገሮች ጥሪ ማድረግ እንችላለን፣ ለቤተሰቦች ለአድማጮቻችን። በርካቶች እንደዚህ ስለሚያናዝን አሁን የአንቺ መረጋጋት ስለሆነ ለአንቺ መረጋጋት ቅድሚያ እንሰጣለን። ባለሙያም ጋር ቀርበሽ ተነጋገሪና ከዛ በኋላ በርን ያለውን እንግዲህ የምንረዳዳበት የምንደጋገፍበትን መንገድ እኛ ለማመቻቸት እንሞክራለን። እሺ። ከዛ በተጨማሪ ቅድም የደወልንልሽ ስልክ አለ አይደለም? ቴክስት ያደረግሽበት ሳይሆን ደውለንልሻል። ዜሮ አስራ አንድ ቤት የሚል ስልክ ከቢሮ ስልክ ውጭ ያለው ማለት ነው። በዛ ስልክ መገናኘት እንችላለን። በፈቀድሽ ሰዓት ባለሙያ እንድናገናኝሽ ለእኛ ደውይልን፣ እኛም እንከታተልሻለን። እሺ ተረጋጊ እሺ። በራሽን አረጋጊ። ፈተናዎች ያልፋሉ። የሚያልፉበት ምዕራፍ የሆነ ቅጽበት ነው። በቃ ያልፍና ከዛ በኋላ ትናንትና ስላለፈው ነገር እንዴት እንዳለፍ ነው እያየን እየታዘብን፣ ቀጣይ ህይወት ምዕራፋችን የምንኖርበት ደግሞ እድል የተመቻቸ ግዜ አለ በህይወታችን፣ ይመጣል። ሁሌ ህይወታችን በፈተና የተሞላ አይደለም እና የሚያልፍ ነው ቅጽበት ነው። ይሄንን እስክታልፊ ድረስ በጽናት እሺ። ራስሽ ላይ ምንም ነገር እንዳታስብ። ቴክስት ያደረግሽልን ነገር አለ የሚያልፍ ነገር ስለሆነ እሺ፣ ብዙ ሰዎች ይጎዳሉ። በርቺም እናወራለን። እሺ፣ መልካም ጊዜ እሺ። በጣም የሚያሳዝን ነው። ያው እህታችን ግን ያ ግን ግን በግሌ ማለት እንፈልገው እንደዚህ አይነት አጋጣሚዎች ምናልባት በህይወታችን ሲያጋጥም ማውራት አለብን አሁን እሷን በዛ ሁኔታ ውስጥ አይ ይሄ ሲፈጠር እንደዚህ ቢሆን ምናምኑ ብሎ ለማለትም በጣም ከባድ ስለሆነ ስወጣ ብቄ እንደዚ ያልኩት ነው እንጂ እንደዛ ማለት ነበረብን። ልክ ማውራት ነው። እንደገና ደግሞ ከእርግዝና ውጭ ደግሞ ሌሎች የጤና ጉዳዮችም ይኖራሉ፣ በመደፈር ጊዜ፣ በእንደዚህ አይነት አጋጣሚዎች። ስለዚህ ባለሙያ የሕክምና የምናይበትን እድሎች ቢሰፋ ያ ብዙዎቻችን ጋር ፍርሃቱ ስላለ ነው እንደዚህ አይነት አዎ። ግን እየቆየ ሲመጣ አሁን አድማጮች ሰምታችኋል። ምናልባት በእንደዚህ አይነት የህይወት ልምድ ውስጥ ልታልፉ ያለፋችሁ፣ ያላችሁ ልትኖሩ ትችላላችሁ። ምናልባት ይህን ፕሮግራም እየሰማችሁ ሆናችሁ በእናንተም ህይወት ባይሆን በአካባቢያችሁ ባሉ በጎረቤትም እንደዚህ አይነት ችግር ሊፈጠር ይችላል እና የመጀመሪያው ልታደርጉ የሚገባው ነገር በቃ አፋጣኝ እርምጃ መውሰድ አለባችሁ እንደዚህ ነገሮች ተባብሰው ለውሳኔ እስኪከብዱ ድረስ ማለት ነው ከመድረሳችሁ በፊት ቀላል መፍትሄዎች አሉ። የመጀመሪያው ነገር እንደዚህ አይነት ችግር ሲመጣ ችግሩ ቀላል ሆኖ አይደለም፣ መፍትሄው ግን ቢወሰድ ከከባዱ ሊመጣ ከሚችለው ችግር ሊያድንን ይችላል። እየገፋ ሲመጣ የበለጠ እየከበደ ይመጣል። መፍትሄ ለማድረግ የህግ ባለሙያ ጋር መሄድ፣ የጤና ባለሙያ ጋር መሄድ፣ በራስ ይህንን መወሰን መቻል ትልቅ ነገር ነው። ካልተቻለ ግን ሰው ማማከር ቶሎ ብሎ ማለት ነው፣ በፍጥነት ሰው ማማከር። እንደዚህ አይነት ጥፋት ያጠፉ ሰዎች ካሉ ራሳቸውም ላይ ከፋ ነገር ከመድረሱ በፊት እንደው ጉዳዩ በህግ ታይቶ ዳኝነት እንዲያገኝ ሰዎችም ተጸጽተው ከችግራቸው እንዲታረሙ ከጥፋታቸው እንዲታረሙ እድልም መስጠት ይሆናል እና እንደዚህ አይነት ችግር ሲያጋጥም አፋጣኙ ነገር ያው በቃ አደባብሶ ራስን እያስታመሙ እየታመሙ ከመቆየት ቶሎ እርምጃ መውሰድ አስፈላጊ ነው። አዎ፣ አዎ፣ አዎ።